ከአንድ በላይ አግብተዋል ምናምን የሚለው ነገርም መልስ አግኝታቸው ብዬ አስባለሁ። እኔ ው እኔ ገብቶኛል። በጣም ነው የምናመሰግነው። በነገራችን ላይ ቅድም እርሶ ከመምጣተው በፊት በጣም ብዙ ሙስሊሞች እዚህ ሲንጫጩብን ነበር እና አሁን ትክክለኛ ትምህርት ሲጀመር ግን ኢቨን ኢንቫይት ባረጋቸው እራሱ መግባት አይፈልጉም ማለት ነው እና ይሄን ያክል ነው። ስለዚህ ምናለው ይህችንም ሳምንት ፈጽም፣ ሌላ ሰባት ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ እሰጥሃለሁ። ያዕቆብም እንዲህ አደረገ፣ ይህችም ስም ሳምንት ፈጸመ። ልጁ ራሄልንም ለእርሱ ሚስት ተሆኖ ዘንድ ሰጠው። አያችሁት? ድጋሚ ሰባት ዓመት አገለገለ ያዕቆብ። የሚገርማችሁ ተጨማሪ ለማ ራሄልን ለማግኘት ስለዚህ። ሚስቱ ማነት ሚስቱ ማለት ነው ራሄል ትባላለች። አባትየው ግን ምናደርገው አታለለው ያዕቆብን። ደግሞ ለምን ይህን አረክብኝ ያፈን ያገለገኩ ስለ ራሄል አልነበረምን ብሎ እንዲሁም አባትየውን ሲገሱት፣ ታዲያ ሙስሊም ወገኖቻችን ከየት አምጥተው ነው ያዕቆብ ሁለት ሚስት አግብተዋል የሚሏችሁ? መጀመሪያ ሲጀምር ሁለት ሚስት ነው ያገባው። አዎ፣ ከዛ በኋላ እርጉዝ ናትና ለማናት ሊያ በቤቱ እንደ ሚስት ሆና አንድቶ ተደርጎላታል። ኦኬ፣ እርጉዝ ናትና ለእሱ ፀንሳለታለችና ግን ኦፊሻል ሚስቱ ማናት? ራሄል። ዝም ብሎ የሚነገረውን ነገር ብቻ ወይ የሆነች ነገር መዘዝ ተደርጎ የሚሰጣችሁን ሲሆን አምቦ ከታይ ዝቅ ስትሉ ይሁት ለያም ፀነሰ ይችላል። እንዲሁም እንትና ማናት? ራሄል መካን ነበረች ባይዘው ይሁት ያዕቆብ ወደ ራሄል ደግሞ ገባ። ራሄልንም ከሊያ ይልቅ ወደዳት። ሊያ ሰባት ዓመት ተገዛላት። እግዚአብሔርም ሊያ የተጣለች የተጣለች መሆኗን ባየ ጊዜ ማህፀኗን ከፈተላት። ራሄል ግን መካን ነበረች ይላል። ሊያም ጸነሰች ወንድጅም ወለደች። አዎ ይው ወልዳለች። እንደምታዩት ይው ስማቸው ሮቤል ትርጉሙ ማለት ነው፣ መከራዬን እግዚአብሔር አይቷልና ማለት ነው። ባሌ ይወደኛል ስትል መከራዬን እግዚአብሔር አይተመስተ ሮቤል አለች። ከዛ ደግሞ ሌላም ጸነሰች ማን ስምኦን ብላ ጠራችው። ሌላም ጸነሰች ማ ይኸው እዚህ ያለላችሁ ሌዊ ብላ ጠራችሁ። ሌላ ልጆቿን ከዛ ደግሞ ሌላም ጸነሰች ማን ጠራ ጠራችሁ ይሁዳ ብላ ጠራችሁ እያለ ይቀጥላል። ራሄል ግን በኋላ ደግሞ እግዚአብሔር ራሄልን በልጆች ሲባርካት ደግሞ ታያላችሁ። ኤንዌይስ ግን እኔ የፈለግኩት አሁን እሺ ያውንስ የያዕቆብን ጨረስኩ፣ የአብርሃምን ጨረስኩ። ግልጽ ነው። እህቶች ካልገባቸው ጠይቁ። ለእኔ ግልጽ ነው ሬዲዮ ቃሊዎት ያሰማለን። ግን እዚህ ጋር አብሮ መነሳት ያለበት ብዬ የማስበው ነገር ያዕቆብ የሰራውንና እግዚአብሔር የፈቀደውን ደግሞ መለየት ያስፈልጋል ማለት ነው። ከዛ አንጻር ብትሄድበት አሪፍ ነው፣ እሱ ዝርዝር ውስጥ ምክንያቱም ይሄኛው እንደ ስርዓት ተደርጎ እሱ ዝርዝር ውስጥ ከገባ እንዳያዩት ነው እሺ አንድ እሱ ነው። ሁለተኛ ነገር ደግሞ ያኔ የነበረው ነገርንም ማሰብ አለባቸው ብዬ አስባለሁ። ምክንያቱም እንደምታውቁት ለአብርሃም ነው ግርዘት የተሰጠውና አይሁድን ወይም ደግሞ አይሁድ ሃይማኖትን የጀመረበትም ነው። ከእሱም ጋር አንጻር ስለሚሄድ በአይሁድ እቅፍ መግባት አለባቸው ማለት ነው። ከዛ አንጻርም ከወገኖች ምናምን ብሎ ወደዛ ሲሄዱና ያን ነገር ያሳያል። አሁን ወገኖች የሚባለው ወደኛ መቶ አዲስ ኪዳን ሲተረጎም ምንድን ነው ክርስቲያን ከሆኑት ብቻ ማግባት እንደምንችል ክርስቲያን የሆኑትን ለማለት እንደሆነ ማየት ያስፈልጋል ማለት ነው። ምክንያቱም ያኔ አብርሃም ከሳራ ጋር ያለው የስጋ ዝምድና ሪሌሽን አሁን ላይ ለኛ አይፈቀድም። ይስሐቅም እንደዛ የሆነበት ያዕቆብም እንደዛ የሆነበት ለኛ አይፈቀድም። በእነሱ ሰዓት የነበረው የስጋ ዝምድና ወይ ለእኛ ምን ተብሎ ነው የሚተረጎመው ክርስቲያን ከሆኑ ትውልዳችን ተቆጥሮ እሱ ይሆናል ማለት ነው። ምክንያቱም አሁን ላይ ነው ስርዓተ ቤተክርስቲያን ያለው ያኔ ስርዓተ ቤተክርስቲያን የሚፈጸምላቸው ስላልነበረ ማለት ነው። እና ከዚህ አንጻር ያሬዶ አያይዝላቸው ለማለት ነው። አመሰግናለሁ። እንድሚ የዝምድና ጋብቻ ቀረ እንዳልኳችሁ እስከነ አብርሃም እስከነ ይስሐቅ እስከነ ያዕቆብ እንደዚህ ድረስ የዝምድና ጋብቻዎች ብቻዎች ነበሩ። ምክንያቱም እንዳልኩት የተጻፈ ህግ ከሙሴ በኋላ ስላለ ያ በህገ ልቦና ስለሆነ ገና ህግ ስላልመጣ ይሄን ያደርጉ ነበር። ህግ ከመጣ በኋላ ግን ተከለከለ። ማስረጃ ኦሪት ዘሌዋውያን ምዕራፍ 18 ያው ኦሪት ዘሌዋውያን ምዕራፍ 18 የዝምድና ጋብቻ እንደተከለከለ ማለት ነው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። እንደተቀመጣችሁበት ምድር እንደ ግብፅ ምድር ስራ አትስሩ። እኔም ወደ እርሷ እንደማገባችሁ እንደ ከነአን ምድር ስራ አትስሩ፣ በስርዓታችሁም አትሂዱ ፍርዴን አድርጉ፣ በእርሷ ምተዩ ዘንድ ስርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። የሚሰራቸው ሰው በእነርሱ ህይወት ይኖራል። ስርዓቴን፣ ፍርዴን ጠብቁ፣ እኔ እግዚአብሔር ነኝና። ከዛ ስርዓት ተሰጠ ማለት ነው። ምን ከእናንተ ማንም ሰው ሐፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ፣ እኔ እግዚአብሔር ነኝና። ወደ ዘመዱ ምን ሁሉ አይቅረብ። የአባትን ሐፍረተ ስጋ፣ የእናትን ሐፍረተ ስጋ አትግለጥ። እናትናት ሐፍረተ ስጋውን አትግለጥ። የአባትን ሚስት ሐፍረተ ስጋ አትግለጥ። የአባት ሐፍረተ ስጋ ነው። የእህትን ሐፍረተ ስጋ አትግለጥ። የአባት ልጅ ወይም የእናት ልጅ ናት። በቤትም በውጭ የተወለደችው ብትሆን ሀፍረተስጋን ስጋን አትግለጥ። በቤትም ወይም በውስጥ ማለት ማለት ነው ወይ ከሌላ አባት ወይ ከሌላ እናት የተወለዱ ቢሆኑም ግን ከአንድ አባት ከአንድ እናት ስለትን ስላሉ ምንድነው ከሌላ አባትም ቢወለዱ ውጭ ከውጭ የተወለዱ ሲባል ዞሮ ዞሮ ምንድነው ስጋክ ነውና ዝሙት ነው እየተባለ ነው። የወንድ ልጅህን ሴት ልጅ አፍረተ ስጋ ነው፣ ወይም የሴት ልጅን ሴት አፍረተ ስጋ አትግለጥ። የአንተ አፍረተስጋ አፍረተ ስጋ ነውና ከአባትህ የተወለደችውን የአባትን ሚስት ልጅ አፍረተ ስጋ አትግለጥ። እህት ናት፣ አፍረተ ስጋን አትግለጥ። የአባትን እህት አፍረተ ስጋ አትግለጥ። የአባት ዘመር ናት። የእናትን እህት አፍረተ ስጋ አትግለጥ። የእናት ዘመር ናት። የአባትን ወንድም አፍረተ ስጋ አትግለጥ፣ ወደ ሚስቱም አትቅረብ። ያጎት ሚስት ናት። የምራትን አፍረተ ስጋ አትግለጥ። የልጅህን ሚስት ናት፣ አፍረተ ስጋንም አትግለጥ። የወንድምን ሚስት አፍረተ ስጋ አትግለጥ። የወንድም አፍረተ ስጋ ነው። የሴትና የሴት ልጇን ሐፍረተ ሥጋ አትግለጥ። የወንድ ልጇን ሴት ልጅ ወይም የሴት ልጇን ሴት ልጅ ሐፍረተ ሥጋ አትግለጥ። ዘመዶቻ ናቸው፣ ዝሙት ነው። እቹት ዝሙት ነው። ሚስት በሕይወት ሳለች እህቷ ጣጣጣውንቷን እንዳትሆን ሐፍረተ ሥጋውን አትግለጥ ዘንድ ከእርሷ ጋር እህቷን አታግባ። እርሷን በመርገም ርኩሰት ሳለች ሐፍረተ ሥጋውን አትግለጥ ዘንድ ወደ ሴት አትቅረብ። ምን ማለት ነው? በወር አበባ ሳለች ወደ ሴት እንዳትቀር ወደ ሚስት እንዳትቀር። እንዳትረክስባትም ከባልንጀራ ሚስት ጋር አትተኛ። ከዘርህም ለሞሎክ በእሳት አሳልፈ አትስጥ። የአምላክንም ስም አታርክስ፣ እኔ እግዚአብሔር ነኝ። ከሴትም ጋር እንደምተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና። እንዳትረክስባትም ከእንስሳ ጋር አትተኛ። ሴት ከእርሱ ጋር ትተኛ ዘንድ በእንስሳ ፊት አትቁም፣ የተጠላ ነገር ነውና። በእነዚህ ሁሉ ከፊታቸው የማሳዳቸው አሕዛብ ረክሰዋልና፣ በእነዚህ ነገሮች ሁሉ አትርከሱ። ምድሪቱም ረከሰች፣ ስለዚህም ኃጢአቷን በእርሷ ላይ እመልሳለሁ። ምድሪቱም የሚኖሩባት ሰዎች ትጠፋለች። ስርዓቴና ፍርዴን ጠብቁ። እናንተም የአገሩ ልጆች በእናንተ መካከል የሚኖሩት እንግዶች ከዚህ እርኩሰት ምንም አትሱ። ከእናንተ በፊት የነበሩ የሀገሩ ልጆች ይህን ስርዓት እርኩሰት ሁሉ ሰርተዋልና ያችሁ ምድሪቱም እርክሳለችና በረክሳቸ ጊዜ ምድሪቱ ከእናንተ ያል ይቀጥላል። ስለዚህ የዝምድና ጋብቻ ተቆጥሮ ብቆጥሩት የሰባት ትውልድ ወይም የሰባት የዘር ሀረግ ክፍተት አለ ማለት ነው። ስለዚህ በአብርሃም ጊዜ ይሄ ህግ አልነበረም። በነ ያይቆብ ጊዜ ይሄ ህግ አልነበረም። አስተውሉ። በሙሴ ከመጣ በኋላ ግን ይሄ ተሰጠ። ይሄ የኦሪት ህግ ይባላል፣ ወይም በጽህፍ ያለ በመጽሐፍ በተጽፎ የተሰጠ ህግ ነው። በእነ አብርሃም ጊዜ ደግሞ የጽህፍ ህግ የለም፣ ግን በህገ ልቦናቸው ልቦናቸው ላይ መልካም ነገር በሚሉት ነገር ይተዳደሩ ነበር። እግዚአብሔርም ያንን እንደ በደል አይቆጥርባቸውም ከጣዖት አምልኮ ጋር፣ ከበደል ከኃጢአት ጋር የተያዘ ነገር ካልሆነ መስተቀር ግን በኋላ ደግሞ ህግ መጣ። ምክንያቱም ምን እየተደረገ ነውን? አስተውሉ። ህግ እየመጣ ህዝቡ እየበዛ፣ ህዝቡ እየበዛ አምልኮተ እግዚአብሔር ህዝቡ እየተማረ ስለመጣ ወደ ትምህርቱ፣ ወደ ቃለ እግዚአብሔሩ፣ ወደ ስርዓቱ፣ ወደ ህገ ኦሪት እየመጡ ነው። ህገ ኦሪት እስክትመጣ ድረስ እቺ የልቦና ህግ ነበረች። ከዛ ወደ ህገ ኦሪት መጣ ማለት ነው። አሁን ደግሞ ወደ አዲስ ኪዳን አደለ ይመጣ ነው። ሰው እንዲህ እያልን ማለት ነው። ይህን በደንብ ልቦናችሁ እንድትይዙ አደራ አደራ እላለሁ። ይቅርታ ዳቆን ጌና የዚህኛውን የመጽሐፍ ክፍል ቢነግሩን፣ እኛ ምንድን ነበው ማለት ነው። ኦሪት ዘሌዋውያን ምዕራፍ 18 ኦሪት ዘሌዋውያን ምዕራፍ 18። እዚህ ያሉት ሁሉ ያዙትና፣ እንደዚህ ከእስልምና ወገኖች የሚጠየቀው ጥያቄ ዘመድ መግባት እንደማይቻል በዛው መልስ ይሆነናል ማለት ነው። እናመሰግናለን። ቃላዩት ያሰማለ ኦሪት ዘሌዋውያን ምዕራፍ 18 ላይ ያለው ነው ምንለው እንዲጨርሰው በዛው ማለት ነው። በጣም ከታላቅ ይቅርታ ጋር ያው ክርስትና ላይ ሶስት ዘመኖች አሉ፣ እንደምናውቃቸው ህገ ልቦና አለ፣ ህገ ኦሪትና ህገ ወንጌል የምንለው። አሁን በወንጌል ላይ ስለሆነ ያለ ነው። እነዚህ የዛ መነሻ ስለሆነ አሁን ላይ በዛው የሚከለከሉትን አንድ ላይ እንድትሄድላቸው፣ ምክንያቱም የስጋ ዝምድና ራሱን የቻለ የጋብቻ ዝምድና፣ ከዛ ደግሞ የአበል ዝምድና የሚለውን አንድ ላይ ሆላንድ ችግር የለውም፣ ችግር የለውም ካልኩኝ አንድ ቶሎ የጋብቻውን ሀሳብ ልጨርስና፣ ይሄ ነቢያት ብዙ አግቷል የሚባለው ነገር አንድ ልጨርስና ርሱን ጠብቄ ከዛ ወደኋላ ኋላ ተመልሼ እንከልሳለን። ችግር የለውም። መጽሐፈ ነገስት ቀዳማዊ እዩት በደንብ ይሁ ለሰሎሞንም ለግብፅ ንጉስ ለፈሮን አማች ሆነ። የፈሮን ልጅ አገባ። አስተውሉ ያገባው የመጀመሪያ ሚስቱ የፈርዖን ልጅ ናት ቤቱንና የእግዚአብሔርን ቤት በኢየሩሳሌም ዙሪያ ያለውን ቅጥር ሰርቶ ሲፈጽም ድረስ ወደ ከተማ አመጣት ይላል አስተውሉ ይህን ሁሉ ዘመን የእግዚአብሔርን ቤት በኢየሩሳሌም ዙሪያ ያለውን ቅጥር ሰርቶ እንግዲህ በጣም ረጅም ዓመት የፈተጀበት ብዙ ዓመታት ያን ሁሉ ዓመታት ሲያደርግ ሚስቱ አልነበረች የፈርዖን ልጅ ብቻ ነበረች አንዲት ሚስት በደንብ አስተውሉ ይህን በደንብ እንድታስተውሉ ይፈልጋሉ አንዲት ሚስት ነው ያገባው። ለምን ሰሎሞን እንደጀመረ ብዙ ሚስት አላገባ? የኢየሩሳሌም ቤተ መቅደስ ለመስራት በጣም ብዙ ዘመናት የፈጀው፣ በዛ ሁሉ ዘመናት ውስጥ ምን የለም፣ ሌላ ሚስት። ያች ያለችው ሚስት አንድ ናት፣ የፈሮ ልጅ ናት። ምክንያቱም ይላል እዩት፣ በኢየሩሳሌም ዙሪያ ቅጥር ሰርቶ እስኪፈጸም ድረስ ወደ ዳዊት ከተማ አመጣት። እስከዚያ ቀን ድረስ እግዚአብሔር ስም መቅደስ አልተሰራም ነበርና ህዙ በኮረብታ ላይ ባሉት መስገጃዎች ሰዋ ነበር። ሰለሞንም እግዚአብሔርን ይወደው ነበር። አስተውሉ፣ ሰለሞንም እግዚአብሔርን ይወደው ነበር፣ በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ የሰዋና ያጥን ነበር። ገባኦን ዋና የኮረብታ መስገጃ ነበረች እና እያለ ይቀጥላል። ስለዚህ ሰለሞን የበረችው ሚስቱ አንድ ናት ማለት ነው። ኦኬ። በኋላ ግን ንጉስ ሰለሞንም ከፈርዖን ልጅ ሌላ ይላላውን አያችሁት? ቁጥር 11 ላይ፣ ምዕራፍ 11 ደረስኩ። ቅድመ ሳዮቹ ምዕራፍ 3 ላይ ነበር። አሁን ደግሞ ምዕራፍ 11 ላይ ንጉስ ሰለሞንም ከፈሮ ልጅ ሌላ ይላለው። ከብዙ ዘመናት ከብዙ አመታት በኋላ ንጉስ ሰለሞን በሞዓቢያንና በአሞንያን፣ በኤዶሚያን በሴዶሚያን በኬጥያን ሴቶች፣ በብዙ እንግዶ ሴቶች ፍቅር ተነደፈ። ከዚህ ዝናው የበዛ ሲመጣ ሀይሉ ስልጣኑ ሲጀመር ሰሎሞን ነቢይ አይደለም ይሄን ነው በእስልምናው ነቢይ ነው ሱሌማን ተብሎ ስሙ አረብኛ ሆኖ መጥቷል። ሱሌማን ተብሎ በእኛ ሰሎሞን ነቢይ ሆኖ ያቅ ነቢይም አይደለም፣ ጥበበኛ ነው። የእግዚአብሔር ቤት ሰረ ነው። ኦኬ። ከዛም ይላል በብዙ እንግዶ ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤል ልጆች አምላኮቻቸው ትከተሉ ዘንድ ልቦናችሁን በእውነት ያዘነብሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሰሎሞን በፍቅር ተጣበቀ። ለእርሱም ወይዛዝር የሆኑ ሰባት መቶ ሚስቶች ሶስት መቶ ቁባቶች ነበሩት። ሚስቶቹም ልቡኗን አዘነበሉበት ይላል። ሰሎሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉበት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበር የሰለሞን ልቡ እንዲሁ አልነበረም። ሰለሞንም የሴዶንያን አምላክ አስታሮትን፣ የአሞኒያን ርኩሰት ሜልኮንን ተከተለ። ሰለሞንም በእግዚአብሔር ፊት ክፉ ነገር አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነምና፣ በዚያን ጊዜ ሰሎሞን ለሞዓብ እርኩሰት ለካሞሽ፣ ለአሞን ልጅ ርኩሰት ለሞሎክ በኢየሩሳሌም ፊት ለፊት ባሉ ተራራ ላይ መስገጃ ሰራ። ለአማልክቶቻቸው ጣን ለሚያጥሩ መስዋዕትም ለሚሰቡ ለእንግዶች ሚስቶች ሁሉ እንዲሁ አደረገ ይላል። እግዚአብሔርም ሰሎሞን እንደቀጣው ታያላችሁ። ስለዚህ ሰለሞን ረጅም ዘመናት ረጅም አመታት ሚስት የነበረችው አንድ ናት፣ የፈርዖን ልጅ ኦኬ፣ የፈርዖን ልጅ በኋላ ግን ምን አደረገ? ስልጣኑ ሲበዛ ግዛቱ ሲበዛ ብዙ ሴቶችን በሞባ እግዚአብሔር እንዳትነካ እንዳታያቸው ያለውን ማድረግ ጀመረ። ምን በሞአቢያንና በአሞንያን በአሞኒያን በኤዶማያንና በሴዶኒያን በኬጥዋን ሴቶች። እነዚህ ባይዘዌ በእግዚአብሔር ያመኑ አይደለም፣ አይዛብ ናቸው፣ ጣዖታትን የሚያመልኩ ናቸው። አስተውሉ። እነዚህ ለዚህ ነው የዘረዘራቸው ስፔሲፊክ ዘርዝሮ የዘረዘራቸው ለምንድን ነው? በእነዚህ ፍቅር ተነድፎ ሰሎሞን በኃጢአት ወደቀ። ጭራሽ እንዲሁም ለአምልኮ ጣዖት መሰዊያ አሰሩት። ስለዚህ እግዚአብሔር አዘነበት። እግዚአብሔር ሰለሞን እንደቀጣው እንግዲህ ሙሉ ምናብ ስታግኝ ይህን ሰርተሃልና ያዘዝኩንም ቃል ኪዳኔ ስርዓቴን አልጠበቅክምና መንግስትን ከአንተ ቀድጄ ለባሪያ ይሰጠዋለሁ። ነገር ግን ከልጅ እጅ እቀደዋለሁ እንጂ ስለ አባት ስለ ዳዊት ይህም በዘመን አላደርግም። ነገር ግን ስለ ባሪያ ስለ ዳዊት ስለመረጥኳት ስለ ኢየሩሳሌም ለልጅ አንድ ነገር ሰጣሉ እንጂ መንግስት ሁሉ አልቀድም። እግዚአብሔርም ከኤዶሚያስ ነገስታት ዘር የኤዶምያስ ሰው ሃዳድን ጠላት አድርጎ በሰለሞን ላይ አስነሳበት ይላል። ስለዚህ እግዚአብሔር ይህም በማድረጉ ሰለሞንን ቀጥቶታል። በደንብ አድርጎ ነው የቀጠው። አታርግ የተባለውን ሴቶች አታግባ። አንድ ሚስት ነው የነበረው። ያችን ሚስት እያገባ እግዚአብሔር ደስተኛ ነበረ። በኋላ ግን ሴቶች ባበዛ ቁጥር ግን እግዚአብሔር እንደቀጣው ይናገራል ማለት ነው። ስለዚህ በመጽሐፍ ቅዱሳችን ነቢያቱ ሰሎሞን ነቢይ አይደለም፣ ይሄን እወቁ። በእስልምናው ነቢይ ነው። በእስልምናው በጣም ብዙ ሺህ ነቢያት አሉ። በክርስትናው ነቢያት ተብለው የማይታወቁ በእስልምናው ግን ነቢያት ሆነው መጥቷል። ያ የእነሱ ጉዳይ ነው። ከኛ ጋር የሚመለከት ነገር የለም። ነቢያት እንኳን ለምሳሌ እነ ዳዊት ነቢያት ናቸው፣ እነ ሙሴ ነቢያት ናቸው። እነዚህ ነቢያት እንኳን እኛ ኃጢአት አይሰሩም ብለን አናምንም። ኃጢአት ይሰሩለም ደሞ አይሰሩት ኃጢአት ይሰራሉ። ኃጢአት ሲሰሩ ግን ምን ያረጋሉ? ንስሐ ይገባሉ። እግዚአብሔርም ከበደላቸው ከኃጢአታቸው ያነጻቸዋል፣ ይቅር ይላቸዋል። ስለዚህ እኛ ኃጢአት አይሰሩም ነቢያት የሚል ዝም ብሎ ያለማስተዋል ትምህርት የለንም። ነቢያቱ ኃጢአት ይሰራሉ፣ ሰው ናቸውና ይደክማሉ። ሰው ሆኖ ሲደክሙ ከእግዚአብሔር ጋር በንስሐ ሲታረቁ ምን ያረጋሉ? እግዚአብሔር ይመለስላቸዋል፣ በምሕረቱ ይመለስላቸዋል። በተለይ መጽሐፋችን የነቢያቱንም ውድቀት ነግሮናል። ደግሞ በእግዚአብሔር ምረት ደግሞ ሲገኑ ሲነሱ በምረቱ ደግሞ ሲነሱ አይተናል ው ግልጽ የሆነው ነገር ምንድን ነው? ሰሎሞን እግዚአብሔር ደስ ያላሰኘውን ብዙ ሴቶች በማግባቱ እግዚአብሔር ተቆጥቶታል። ምን አድርጎታል? ጠላትም አስነስቶበታል፣ መንግስቱንም ቀዶበታል። ሶሎሞንን ያዕቆብ ሁለት ሚስት ወይም ከአንድ በላይ ሚስት አገባ የሚለው ውሸቱን ደህና አይተናል። የአብርሃምንም አይተናል። የዳዊትም ኦቤስ ታወቀ ነው። ዳዊት ሜልኮልን የዳዊት መዝሙር ላይ በተለይ መዝሙር ሃምሳን ስታነቡ ይሄ ዳዊት ሜልኮልን በዝሙት ከወደቀ በኋላ የንስሐ ጸሎቱን ይሄ ይሁት ምን ይላል? ራሱ ለመዘምራን አለቃ ወደ ቤርሳቤ ከገባ በኋላ ነብዩ ናታን ሜል ኮናኳቸው ይቀርታል፣ ቤርሳቤ ማለት ነው። ወደ ቤርሳቤ ከገባ በኋላ ነብዩ ናታን ወደ እርሱ መጣ ጊዜ የዳዊት መዝሙር ይላል። ስለዚህ ቤርሳቤን ከደፈረ በኋላ ቤርሳቤን ከደፈረ በኋላ ዳዊት ነብዩ ናታን መጥቶ ነብዩ ናታን የእግዚአብሔርን ግሳጼና የእግዚአብሔርን ቁጣ ከነገሮ በኋላ የዳዊትን የንስሓ ጸሎት ነው ይሄ የንስሓ ጸሎቱ ማን ከመጣው ለለ ዩት እዚህ ጋር ነቢዩ ናታን መጥቶ ከነገረው በኋላ በበግ ምሳሌ አድርጎ ነገረው እና ዳዊት ተጸጸተ፣ አዘነ። በሰራው ኃጢአት፣ በዘራው ዝሙት ዳዊት አዘነ። ስለዚህ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ፣ ከበደሌን ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ እያለ የጸለየው ይሄ ጸሎት የንሳ ጸሎት ይባላል። እና እኛ ምን እናምናለን? ነቢያቱ ይበድላሉ፣ ሲበድሉ ንሳ ይገባሉ። ንሳ ሲገቡ እግዚአብሔር ይመራቸዋል፣ አልጋ ንካው ደግሞ ይቀጣቸዋል። እግዚአብሔር እግዚአብሔር ጋር መቀለድ የለም። ነቢያት ነኝ ነቢ ነኝና ኃጢአት አልሰራም ብሎ ነገር የለም። እንደዚህ አይነት ትምህርትም የለንም። ከኃጢአት ሁሉ ንጹህ የሆነ ንጹሐ ባህር የሆነው ራሱ እግዚአብሔር ነው። ሰዎች በተለያይ ድካም ያልፋሉ። ከድካማቸው ንሳ ቢገቡ እግዚአብሔር ይምራቸዋል። ይሄንን በደንብ እንድታስተውሉ ፈልጋለሁ። ያልተነሳ ነገር አለምቱ ነገር ካለ ሌሎቻችሁ ድልስጥና እኔ ብቻ እንዳላውራ እነ ሰብሆ ያውሩ እነ ኤክሶደስ ያውሩ። ያላነሳሁትን ነገር እናንተ አንሱ። ጨርሻለሁ ጊዜ ስት ጥያቄ አላችሁ እዚህ ላይ እስካሁን ጋብቻእኔ እንግዲህ ጥያቄ የለኝም። እንደውም ልጠይቅ የነበረው ነቢያቶች ኃጢአት አይሰሩም ነቢያት እንዴት ኃጢአተኛ ይባላል። ሄዳለሁ ወገኖቻችንና እሱም ነበር መለሰውታል። እናመሰግናለን። የአገልግሎት ዘመኑ ይባረክ። አሜን አሜን። ከአንድ በላይ አግብተዋል ምናምን የሚለው ነገርም መልስ አግኝታቸው ብዬ አስባለሁ። እኔ ው እኔ ገብቶኛል። በጣም ነው የምናመሰግነው። በነገራችን ላይ ቅድም እርሶ ከመምጣተው በፊት በጣም ብዙ ሙስሊሞች እዚህ ሲንጫጩብን ነበርና አሁን ትክክለኛ ትምህርት ሲጀመር ግን ብን ኢንቫይት ባረጋቸው እራሱ መግባት አይፈልጉም ማለት ነው እና ይህን ያክል ነው እያየን ያለ ነው ማለት ነው። በጣም ነው የምናመሰግነው። ሁሉ ትንሽ መውጣት ያለብኝ ጉዳይ ስለመጣ ነው። ከቀጥሉ። እሺ፣ እግዚአብሔር ከእናንተ ጋር ይሁን። ተመልሽ ከገላችሁ እንገናኛለን። እናመሰግናለን ማለት የምትፈልጉት ነገር ካለ መቀጠሉ መቀጠል ትችላላችሁ። ማለት እግዚአብሔር በቃ የምር ምክንያት አለው። እዚህ አሁን እንደዚህ ቲክታክ ላይ ስለ እግዚአብሔር ቃል እንደዚህ መስማት ትንሽ ነገር አይደለም፣ እና እግዚአብሔር ይመስገን። እግዚአብሔር በሁሉም ነገር ላይ እያደረ ምክንያት እንዳይኖረን እያደረገ ነው። በነገራችን ላይ እግዚአብሔር ፊት ለፊት ስንቆም እግዚአብሔር ለምንድን ነው ቃሌን ያልሰማችሁት? ቤተክርስቲያን መሄድ አንችልም፣ አስቸጋሪ ሁኔታ ውስጥ ነን ብለን እራሱ እንዳለን እግዚአብሔር በብዙ አይነት መንገድ እየተናገረ ነው እና እግዚአብሔር ምክንያታችንን ሁሉ እንትን እያደረገው ነው እና በጣም ደስ ይላል። እንደዚህ አይነት መምህራን ደግሞ እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርከው። የምር በጣም ደስ ይላል። ቀጥሉ ሌሎቻችሁ ሄራን በጣም የሚገርም ነው። ቅድም የተሻጠ አደለ? ምን ያህል ስንጫጩበት እንደነበረ ሙስሊሞች ወገኖቻችን፣ አሁን ግን ይሄ ጠፉ የሉም ማለት ነው። ልክ ዲያቆኑ ሲገቡ ሁሉም ነገር በማስረጃ እንደሆነ ሲያውቁ ተበታትነዋል። እና እዚህ ያላችሁ ክርስቲያን እህት ወንድሞች ካላችሁ የምትሰሙ የማታውቁት ነገር ከተጠየቃችሁ መምህር ቤት ገብታችሁ ጠይቁ፣ አንብባችሁ መልሱ። እጅ በራሳችሁ በመሰለኝና በደሳለኝ ከኪሳችሁ አውጥታችሁ የቤተክርስቲያንን ትምህርት አትናገሩ ማለት ነው። እና የቤተክርስቲያንን ትምህርትም ከኛው ከራሳችን መምህሮች እንጂ ከማንኛውም ሰው የቤተክርስቲያንን ትምህርት መማር አስፈላጊ አይደለም። ምክንያቱም ቅድም ልጁ ወገናችን ሲለን የነበረው መፋታት ይፈቀዳል በቤተክርስቲያን በዝሙት ምክንያት ምናምን ሲል ነበረ። ሰባ ሆነዋ ስቅርታ ወንድ አይፈቀድም እያለ እየተከራከሩ የሚለው መዝሙር ትዘምሪው እና በዛ ታውቂዋለሽ ቀጥይ እና በጣም እየተከራከሩ እያስጨነቁን ነበረ። በዛ ምክንያት ዲያቆንን የጋብዘናቸው እሳቸውም አላሳፈሩንም መተው ከሙሉ ማብራሪያ ጋር አስተምረውናል። ዘመናቸው ይባረክ። በጣም የማከብራቸውና የምወዳቸው ዲያቆን ናቸው ማለት ነው። እዚ ያላችሁ ፎሎ ያላረጋችኋቸው ካላችሁ ሄዳችሁ ፎሎ አድርጉ። በማንኛውም ሰዓት ላይቭ ስለሚገቡ የምትፈልጉትን ጥያቄ ብትጠይቁ ከማብራሪያ ጋር ይመለስላቸዋል ማለት ነው። እና ዘምርልን ወንድማችን፣ ሌላና ሊዱ ምናምን ሀሳብ ካላችሁ ሌላና ሊዱ ሁላችሁ ቤቴ አሁን ዘምርልላሽው እንከባበር ግን አንድ ነገር ብቻ ለበለኔ ምንድን ነው አሁን የተማራችሁትም ያው በልቦናችን ሁላችንንም ሰላሳ ስልሳ መቶ የአማረ ፍሬ እንድናፈራ የእግዚአብሔር አምላክ ይርዳን ከዛ ሲቀጥል ምንድነው መሆን ያለበት ነገር በነገራችን ላይ አሁን የተማርነው እየሰማን ያለነው ነገር እኛን እራሱን ይፈርድብናል ያ ማለት ምንድነው ልንተገብረው ይገባል ሰምተን የምናፈሰው ከሆነ መጨረሻ ቀን ላይ ችግር ነው። ክርስቶስ በሚመጣ ሰዓት ይሄው ተነግሯቸዋል በአንድም በሌላም ነግሬያቸዋለሁ የሚለው ነገር ማለት ነው። ስለዚህ እኛ ክርስቲያኖች ከሆነን ይህንን የሰማነውን ነገር መተግበር አለብን ማለት ነው። ትዳርም ስንይዝ በቤተ ክርስቲያን መሆን አለበት። ከዛ በኋላ ደግሞ ባልና ሚስት እንዴት መኖር እንዳለባቸው ከማጋባት በፊት ያለውን ትምህርት በደንብ ወስዶ በዛ መጽናት ያስፈልጋል። ቤተክርስቲያናችንን እንወቃት፣ ስናውቃት በጣም እንወዳታለን አደለም ቤተክርስቲያንን እኮ ምድራዊ ላይ ምንድነው የተቃራኒ ጾታ እንኳ ፍቅር እንኳ ስታዩት መጀመሪያ ከተቀራረቡ በኋላ ነው አደለ በጣም መዋደድ መፋቀር ምናምን የሚመጣው ልክ እንደዛ ሁሉ እለት እለት የምታፈቅረን የምትወደንን ቤተክርስቲያን ስንቀርባትና ስንጠጋት ይበልጥ እያፈቀርናትና እየወደድናት እንሄዳለንና እንደዛ እናድርግ ቤተክርስቲያናችንን እንቅረብ ማለት ነው የምፈልገው አመሰግናለሁ ቀጥሉ ሊዱዬ ይቅርታ ሰላም ሁላችሁም፣ ላስተማሩ መምህራችን ቃለ ሕይወትን ያሰማቸው። በእውነት ድንቅ ትምህርት ነበር ያስተማሩት። እሳቸው የተናገሩት ላይ ምንም መጨመር አያስፈልገውም። ምናልባት ሌላ ዲስከስ ምናደርግበት እንትን ከሌለ ግን መዝሙሩ ብንሰማ እና እንትን ብንል ጥሩ ነው። ማኪዬ ሪካርዱን ትልክልኛለሽ። እሺ፣ ቲጂ ላይ አለሽ። አለ እሺ። ኤልዳና፣ ሀሳብ አለሽ? የታችን። እሺ፣ በቃ መዝሙሩን ሰበሀዎ አምላክን

ነው በዚች ትምህርት አሁን በዚች ደቂቃ የተማርኩት እና ንሱ እግዚአብሔር የጠበቀልን እንዳቆናችን እናንተም ደግሞ ያው ገስታችሁን ከፍታችሁ ላዩ ላይ ቁጭ ብላችሁ እዚህ ጋር እድል ሰታችሁ ለመምህራችን ለምታረጉት አገልግሎት ሁሉም አገልግሎት ልዩ ልዩ ስለሆነ እግዚአብሔር ስጣችሁ። በሆነ ለመናገር እዚህ ጋር ሊያስተምርን የሚመጡ መምህር ፍሬ የምንታውቁታላችሁ ይመስለኛል። በጣም ጎበዝ መምህር ነው። አንድ በተሮቱ ምን ይብልዋ ይባላል። መምህር እንደው በመድሃኒ አለም አንድ እንደ መዝሙር መዝሙረ ያሬድ እረፍት እንዲያደርግ ማለት ነው። እሱ ነው ጊዜ ነው የጠራነ። እንግዲህ እሱ የሚኖረው አሜሪካን ሀገር ነው። ጊዜ እንኳን ምናምን የለውም። ብዙ የራሱ ቦታ አለና ጊዜ እናስቸግረዋለን። እ ለምን እና እነ መምህር ፍሬም አሁን ቅድም ላይ ላይ ሌላ ቦታ እያስተማሩ ነበርና ወደ አንዳንዴም ወደ እነሱ ሸር ቤቱን ሄራ እንሻለን ብናስተዋውቀ ይሄን ቤቱን እህቶቻችን በእግዚአብሔር ስም እውነት እጠይቃቸዋለሁ። መናይ ብለው የሚባለውን ፎሎዋር መምህር ፍሬምን ታቁት ይሆናል አለ በጣም ጎበዝ መምህር ናቸው። እናቃቸዋለን። እንዴት ትልቅ መምህር እኮ ነው ባይዘወይ መናያ ያሬዶ ምናምን እንዳቆናቸው እና ዜናዎቹ በጣም ትልቅ መምህራን ናቸው። ሲንጀመር ማለት ነው መዝሙረ ያሬድን ሳይሆን አሁን የጠናችሁን መምህር እዚህ ካሉ ብለው እንትና ጋር ሜይ ቢ ታገኛቸዋለች። እነ በረከት ሲከፍቱ በተለይ ታላቁ ሲከፍት ነበርብዟቸውና ወደ ኔሻ አድርጉልኝ በጣም ሁለታችን ሁላቸውም የራሳቸው እንትናላቸው ግን ሁለቱ በጣም የተለየ ያለው ሻንዲ ቆይ በእናትሽ ሼራ አድርግልኝ። እሺ ውዴ ስታገኘው